በመዶሽ የተመታ ይቻለው ወርወርቱ ሰርቫይቨር አይቻለሁ እንዴ! በስመ አብ የአንዷ ማ ተመሸብሸቡ የተነሳ በቃ የኔን ግንባር ነው የሚመስለው። ነው እንደዚህ አይነት ኮንቨርሴሽን ይለፈን ለማን ነው? ፖይንቱ ምን መሰለህ፣ ባዶ ወይ ጊፍት ስጣቸው። ለነሱ 30% ያገኛሉ። እንዳትወጡ አሊ ም ነው አንተ ሌላውን ጌም ደም ሜክ ጌም ዋን የሚሰራበት ልንገርሽ አሁን እርዳታ ሲሰበሰብ

በብሄር፣ በሃይማኖት በሁሉ ገብቼ አስተምራለሁ ያላችሁት መልካም የሚሰራ ሰው አይሰጠውም፣ እያላቸው እኛ አላገኘንም፣ እኛ አይሰጥንም። ዋኖ ፊት ዘን ብላይ ስ አሁን ለምሳሌ ባለፈው የሃይማኖት ጭቅጭቅ ምናምን አይቻሉ ክርክር ምናምን በሰላም ኦርቶዶክስ ነኝ የሚለውም ኦርቶዶክስ አይቻለሁ ካህናቶቹ ዋናዎቹ ግን መዘምሪያ ዋናዎቹ ቄሶቹ ቁጭ ብለው ግን ሲያወሩ መቶ ሁለት ሰው እንኳን አልነበረም። መቶ ሁለት ሰው አልነበረም። እኔ የማውቃቸው ለዘመናት ነው የምነግርህ፣ ለሀያ አመት፣ መቀየር አለበት፣ አላዛር መቀየር አለበት። ለመልካም ሰዎች ነው መሰጠት ያለበት፣ አይቀየርም። እኔ ገብቻለሁ፣ እንዳትቀየሙኝ አስቀድሜ ልንገራችሁ። ለዚህ ነው አንድ ነገር ልንገራችሁ ማለት ነው። ይህን ጥያቄ እንደ ዓለም ላይ ካለ ሀገር እኔ ሀገር ብትሄድ እንደ ኢትዮጵያ ቤተክርስቲያን፣ መስኪድ፣ የጴንጤ ቤተክርስቲያን፣ የጆቫ ቤተክርስቲያን የሚበዛበት እኔ ሀገር የምታውቁት አለ? ሀቅ ተናገሩ፣ ንገሩ። ኢትዮጵያ በየሁለት ማይል በየአራት ማይሉ ቤተክርስቲያን ነው ያለው አይደለ? እግዚአብሔር ታዲያ ለምንድን ነው ሀገራችን እንደዚህ የሚታመሰው? ግን ኢትዮጵያ ውስጥ ከአሜሪካ በላይ ቸርች አለ። በጣም አለ። አሁ በጣም አባቴ

ነው የሚያረዋት እያዝናና ገንዘብ ስ ነው የምናደርጋቸው፣ እንጂ እኔ አሁን ምንድን ነው ያልኳቸው? ጋይስ አላበት ስሩ ገንዘባችሁን። እኔ የምሰራለው ጌመር ነኝ

በአንድ ጌም በቃ ማለት አንድ ቀን ገብቶ ተጨፋጭፎ፣ አንቺ እምምዋራለም ኩላሊት አጥልቄ ኮ ሲንግል ሆናችሁ እናቶች ፈራርግ ዲስካውንት ነበር። አምስት መቶ ዶላር ነው ብዬ ነበር የሚሰማታፍ አሊ ሴት አዳሪዎች አሉ በየቦታው እየሄዱ በቲክቶክ ቁጭ ብለ ዘና ብለ ወደው ሁለት መቶ ሂውመን ሄር ገዝቶ የሚመጡት ወደው መሰለ እንዴ? ወደው መሰለ እንዴ? ፊታቸውን ምናቸው ምናምን ያረጉ ቂጥና ጡቱን አስተካክሎ ተኩ፣ እንዴ አንተ እንዴ፣ አባዬ ለሳው እኮ ዘንድሮ ሌላ ሌቭል ላይ ነህ። አንዷ ቱርክ ሄዳ ኢትዮጵያ ለቲክቶክ ብላ ሰርታ ስትመጣ አልሰማም እንዴ ምን እንደሆነች? ኩላሊቷን ደከሏት አቅና ምነግርህ፣ ስማ ታማ ዶክተር ጋ ሄደችልህ ማለት ነው። ይሁዳም ዶክተር ጋ ሄደችልህ ና ደማ ዶክተር ጋ ሄደችልና፣ ቸከሷ አርጌና በርገና ብላለ ዶክተርዬ፣ አሞኛል ምናምን ስጥ። በጣም ነው የማደንቅሽ በአንድ ኩላሊትሽ እንደዚህ መኖር ይሻላል። አላዛውይጆ እየቀለድክ ነው። አብዛኛው ኩላሊት የለውም ማለት ነው። ለዚህ ነው ግማሹ ሲፈሳ ራሱ በአፋቸው ነው። እግዚአብሔር ጋይዝ አነ ለምን የወልብ ሰሞኑን ማለት ነው አሊ ገንዘብ ስሰራ መናደር ጀመሩ። ምን ሆኖ አልኩኝ። ሰላም ፈጥረናል። አይ ዶንት ሲ ኤኒ ፕሮብለም እኔ ሰላም ከፈጠርኩ ታውቃለህ። እፋም ሳ ፒስ ውቹ አምፒስ ጌታ ምስክሬ ነው። ገባህ ከዛ እኔ አሁን ምንድን ነው በውስጥ የሚላክልኝ ቪዲዮ ሳይበውስጥ ስማ ከጊፍተሮች ጋር የሚያደርጉትን ነገር ሲሰማ አቄ ነው ምነግራችሁ እኔ ጋዴው ወደ ሀያ ሁለቱ ሰው የቲክታከር ሰው ማቃቸው ቲክታክ እና ኢንስታግራም ላይ ማቆ ሰው አየሁት እኮ ነው ምን እኔ እዛ በኋላ ምንላ ኢቨን ደ ፒፖል ላይ ካንታክት አደረጉኝ። ጊፍተሮች የብዙ ጊፍተሮች ሌላሆን በውስጥ ካንታክት እያደረጉኝ

አን እግዚአብሔርን አ ድ ነው ነው ነው። ስሚ ለምን መሰለሽ፣ ህዝቡ ለምንድን ነው ላለ፣ ግራ ይገባኛል። እውቀት የሌላቸው ሸርሙጣ ሴት አዳሪ ባለጌዎች፣ ብሔር ተሳዳቢ፣ ሃይማኖት ተሳዳቢ ምናምን። ደግሞ እኮ አንዳንዱ በምናምን ለምንድን ነው ላለሁ። ከዛ ደግሞ ተደራጅተው ቄሱም፣ ፓስተሩም፣ ዲያቆኑም ሁሉም ጌመር ነው ከና አንድ ላይ ነው የሚሰራው። እኔ ምንድን ነው እኔ ሙኜ ነው ላለው

ብዙ ነገር ቀይሬ እመጣለሁ። ለምን አሊ የኛ ፓስፖርት እኮ ጥቅም የለም። እኔ ቁመቱ ሉ አስጨምራለሁ። አሊ ቁመቱ ሉ አስጨምራለሁ እንጂ ነው የምመጣው። ቤታዮ ጅሙን ታው ነው። ምን አገባሽ? ወይኔ ግን፣ ወይኔ ሲችሉበት ግን መለማመድ አለብኝ። ማስመሰል እኮ ማንኛውም ሰው